ክብር ምስጋና ለኢትዮጵያ እናቶች፣ እኛን ሲያሳድጉ ኑሮ በማይመች ነበረ ሙሯቸው ብዙ የሚያሰለች ነበረ ሙሯቸው ብዙ የሚያሰለች ሰላም ጤና ስጥልኝ ውድ አድማጮቼ፣ እንዴት ናችሁ? ሁኔ በጣም ደህና ነኝ። በሌላ አስተያየት መጥቻለሁ። የመጣሁትም ልዑል ባቀረበውና አንዳንድ ደግሞ በተሙ ዙሪያ ባለው ጉዳይ ነው። ለማንኛውም እህት ወንድሞቼ በትላንትናው ቪዲዮ ብዙ አስተያየት የሰጣችሁኝ አላችሁ፣ ግን ዛሬ አልመለስኩላችሁም፣ ይቅርታ አድርጋለውኝ ትንሽ ጊዜ ስለነበርኩ ነው። ለማንኛውም እንግዲህ ከዚህ አሁን በዚህ በምለቀው ቪዲዮ ላይ በምሰጡት አስተያየት በዛ በተጨማሪ አድርጌ ልመልስላችሁ ሞክራለሁ ማለት ነው። ስለዛኛው ግን ስላልመለስኩላችሁ ከወደፊት ከወዲሁ ይቅርታ ጠይቃሉ ማለት ነው። እህት ወንድሞች፣ እስኪ ለማንኛውም ች ቪዲዮ አይተን ተመልሰን እንምጣ። ያላየ ነው ያልሰማ ነው እንጂ ያልተደረገ ምንም ነገር የለም። እንግዲህ በዚች በምንኖርባት በውዱ ሀገራችን እጅግ በጣም የሚገርሙ እጅግ በጣም የሚያሳቁ እጅግ በጣም የሚያሳፍሩ ብዙ ነገሮች ተከስተው አይተናል። እንግዲህ በነዚህ ዙሪያ እጅግ በጣም የበዙ ፕሮግራሞችን ሰርተናል። አንዳንድ ጊዜ የማጠብቁት እጃችሁን በአፋችሁ የሚያስጭናችሁ ባልሰማሁት የሚያስብላችሁ ታሪኮችን ወደ እናንተ እያደረስን መቆየታችን ይታወሳል። እንግዲህ አድማጮች፣ ስለ ዘሌ የምልትል ነው እንዳትሉኝ፣ ይሄ ዘሌ ከሚያቀርበው ሁሌም በሚናገረው የምስማማበት በቃ ለአእምሮ የሚከብድ ሀገራችን ላይ ይፈጸማል ብለው ቢሉኝ በፊት እማላም ነው፣ ግን እየተደረገ የነበረው እየሚደረገ ያለው የሁላችን አስጨናቂና አንገብጋቢ ነገር የሀገራችን ጉዳይ የት እየሄደ ነው የሚለው ጥያቄ መልሶ መልሶ ራሴ ስለሚጠይቀኝ እና ዘሌ ደግሞ በሚያቀርብበት ጊዜ ሁሌ ሲችን ነገር ስለሚናገር በጣም ደስ ሲለኝ ስለነበረ ዛሬ ደግሞ ካየሁት ከሰማሁት አንጻር እንዴት ወዴት እየሄድን ነው የሚለውን ነገር ደግሜ እንድጠይቅ ራሴን ያደረገኝ ነገር ስላለ የዘለኝ እስኬ እናንተም በሱ ሀሳብ ተስማማላችሁ ወይ ለማለት ነው። ይህን ከፊት ለፊት የለቀኩትና ለማንኛውም እስኬ እችን ቪዲዮ አይተን እንመለስ። ታውቀዋለህ? ነገ እናቱ ይዛት አይደል በእናቱ አስፈራርተን እንዲመጣ እናደርገዋለን። በቃ ደውለን ስልኩን ታውቀዋለህ? አውቀዋለሁ። እናቱ ስልኩን ትሰጠኛለህ? እሰጥሀለሁ። ቀድሜ እናቱን እደፋለታለሁ ከዛ በኋላ አንተን ነው። አንተን ነው ከዛ በኋላ እሺ እናቱን ግንባሯን። እህት ወንድሞቼ፣ እንግዲህ ስሙ፣ ይሄ ሰውዬ አዛውንት የተሙን እናት አግቶ ያው እንደሰማችሁት ግንባሯን እላታለሁ ይላል። እንግዲህ እናት ምን ባደረገች? በእናታችሁ ሱብሃና ላይ ምን ባደረገች? ይች እናት እንደዚህ ትሆናለች? ምን ባደረገች ትሰቃያለች? እኔ እኮ በጣም ነው የሚገርመኝ። እንግዲህ ተመልከቱት፣ ይሄ ሰውዬ ወጣት አይደለም። እንግዲህ ከግማሽ እድሜ በላይ ያለ ነው የሚመስለው። እና ምን አይነት ጭንቅላት ነው ያላቸው? እያንዳንዳቸው ከእናት ነው የተፈጠሩት። እናት ይኖራቸዋል፣ ባይኖራቸውም ከእናት ነው የተፈጠሩት። እህት ይኖራቸዋል፣ አክስት ምንድን ነው እሱ። አንድ እናት የተሙን እናት ታውቃላችሁ፣ በጣም በሽተኛ ናቸው፣ ያማቸዋል። እና ምን ያደርግላቸዋል? እናትየውን ወስዶ ማሰቃየት፣ ጭራሽ በዚህ ደረጃ ግንባሯን ላታለሁ። አይከብድም በጣም ይከብዳል። እቺ እናት ምን ባደረገች ይህንን ጀግና ልጅ በወለደች ትሰቃይ? እነዚህ ወንበዴዎች ተመልከቱ እንዴት እንደሚያደርጓቸው፣ በስራቸው የሚሰሩት ሰዎች እንዴት እንደሚያደርጓቸው ተመልከቱ። አሁን ይሄ ሁለቱ ወጣቶች ናቸው። ይህንን ሽማግሌ መጣ ሊያቀታቸዋል ግን በአእምሯቸው ስለሚጫወቱባቸው ተመልከቱ። በጉልበቱ ተንበርክኮ ነው የሚለምነው። ቢተባበሩ እኩ ይህን የያዘውን ጥይት ጠምዝዘው ግንባሩ ማለት ይችሉ ነበር። ግን አእምሯቸው ላይ ስለሚሰሩባቸው ነው። በቃ ስለሚያስፈሯቸው በስማቸው ብቻ ነው። ገና ስማ የዚህ ሰውዬ ሲመጣ እኔ በቃ የፈራሁት ያሰብኩት የነበረ በቃ የሳልኩት ስዕልና ሰውዬው ሲመጣ እኩል አልሆነብኝም። በስሙ በቃ በስሙ ነበር ሲር በደበዱ የነበረው ቪዲዮ እንዳያችሁት መጀመሪያ ላይ እና አይምሯቸው ላይ ስለሚጫወቱባቸው ነው። ፈሪ አድርጓቸዋሉ። እነዚህ ወንዶ ልጆችን እንጂ እነዚህ ጎረምሶች ለዚህ ሽማግሌ ያቅታሉ። ይህ ወንበዴ ሰውዬ ተኩሷል። ሆፑሊ ምንም አይሆኑም ወንድሞቻችን ብዬ በዛ ተስፋ አደርጋለሁ። ግን በቃ ያሳዝናል። ዛሬ አቤልም በዛ ሲሮጥ አየሁኝ። በቃ አሰቃቂን በእውነት ነው ምላችሁ። የነሱ ኑሮም ራሱ ህይወታቸው በጣም ያሰቀቃል። እኛንም እንደዚህ በርቀት እያሰቀቁ ናቸው። እና በእርግጥ ይሄ ሰውየ የተኮሰው ጥይት ምንም ነገር አልጎዳም። ምን በሶፋው ስር ነው የተተኮሰው ብዬ ነው በጭንቅላት እያሰብኩት ያለሁት። ግን የእለት ከእለት ኑሯቸው ከነዚህ ጦር ሜዳ ነው ያሉት ማለት ትችላላችሁ። በቃ እንደ ልባቸው ወንበዴዎች እንደ ልባቸው ገንዘቡን ተመልከቱ። ገንዘቡ እንዴት እንዴት ጠይቀህኛም እምቢ እንላለን ባንክ ናቸው እነዚህ ሰዎች። እና በቃ መሳሪያው በእጃቸው ነው። በጣም አሰቃቂ ህይወት ነው የሚኖሩ እኛ እነዚህ ጋዜጠኞች በእውነት ነው የምላቸው በጣም ከባድ ጊዜ ነው በጣም በዛው ልክ ደግሞ እንግዲህ ጥሩ ጥሩ የሀገራችን ወታደሮች ለሃይማኖታቸው፣ ለነፍሳቸው፣ ለወገናቸው የቆሙ አብረዋቸው ስላሉ ትንሽ ጽናና አለው። ዝሮ ዝሮ ግን በአሁን በማያቸው እየተባበሩ ስለሆነ በትብብራቸው እንግዲህ ከፈጣሪ ጋር ያሸንፋሉ ብዬ ተስፋ አደርጋለሁ። የተሙን እናት ፈጣሪ በሰላም ወደ ቤቷ ይመልሳት። በእውነት ነው የነገ ነቅቶ የዚህን ሰው የመጨረሻ አይቼ እንደው እሱን ነው በቃ የምጠብቀው። እስኪ ለማንኛውም ደግሞ ይች ቪዲዮ አይተን እንመለስ። አበበን አንተና ያስመለከ እኔ ሁሌ ልክ በታዘዝኩት መሰረት ነው የሰራውት። በቃ ምንድነው የሰራው አበበ ከነበረበት እንዴት መውጣት እንደነበረበት ነው እንትን ያልኩት። ከዛ ውጪ እኔ መኪና ውስጥ ነበርኩ። አበበ ወጣ ራሱ፣ በዛ መኪና ውስጥ ገባ፣ በዛ ሄደ። በቃ በዛው ሄደ። አንተን ይዘህ ሄድከው? እኔ አድረስ የተባልኩት ቦታ ነው ያደረስኩት። ከዛ በኋላ ደግሞ ይዛችሁ ታመለጣችሁ። እኛ እየመጣን እንደነበረ መረጃው ደርሷችሁ። እንዴት ነው መረጃው የምታገኝ ይቻላችሁ? ያው መረጃ የእናንተ ሰዎች ናቸው ለእኛ የሚናሩ፣ እኛ ሰዎች ከማቲያስ ጋር ግንኙነት ያላቸው በጣም። ከዛ ወደ የትኛው መጋዘን ነው ይዛችሁ ትሄዳችሁ? ማቲያስ ተለያዩ እውነታው ላይ ሲደርስ ተደብድበ መጣው። ምናምን ነገር ደበደቡኝ ያለው ካዱኝ መልሰው ያለው እውነቱ ነው ደብደባችሁን? የላካችሁት ማን ማቲያስን ነው? እኛ አልደበደብ ነው፣ እንደ እንደት ነው ማቲያስ እና ማን ነው የደበደበው? ይሁን ማቲያስ ማንም አልደበደበው። ምክንያቱም ጉዳዩን እንት ለማለት ያው ለስለላ ነበር እና እሱ እራሱ ነው የደበደበው። ማለት እራሱ ነው የደበደበው? በቃ አልተመታም። ምክንያቱም ነገሩን በዚህ መንገድ ለማስኬድ ስለተፈለገ ነው። ማለት እንደተደበደበ መስሎ እኛ ጋር ለስለላ ነው የመጣው? አዎ ለስለላ ነበር የመጣው። መልሶ እኛ ጋር ማለትም ከአቤል ጋር ተቀላቅሎ የሚሰራ መስሏችሁ እና ድጋሜ ሰልሉ ለእናንተ መረጃ ሊያቀብል እንደዛ ነው። በቃ የነበረው ነገር በዛ መንገድ ነው። የማቲያስ ጉዳይ አሁን ተደበደበ የምትለው በዛ ነው እንጂ እኛ ማንም እሱ እንትን እንዴት ነው እራሱ ነው የደበደበው። በቃ ለጉዳዩ አስፈላጊ ነበር። ስለዚህ እሱ ማምኖበት ነው እንደዚህ አይነት ነገር እንዲካሄድ ስለፈለገ። እሺ እህት ወንድሞቼ ምን አላችሁ? በእውነት ነው የምላችሁ። ምን አላችሁ ይህንን ጉድ ስትሰሙት? እኛ ብለናል። በእውነት እያንዳንዳችሁ የእናንተን ማስተያየት አንብቤ ያለሁኝ፣ ሁላችንም ጠርጥረን ነበር ማቲያስንም ወንድሙንም አትመን አትመን ብለናል። ግን በቃ እሱም ከነሱ ጋር አይደለም። ግን ተመልከቱት፣ እሱ እንዳልተመታ እኔ ራሱ በሰራሁት ቪዲዮ ካስታወሳችሁ፣ እነሱ ነካ ነካ አድርጎ መስደድ አያውቁም ወይ መግደል ነው እንጂ በእነሱ ጋር መቀጣጣት መግደል ነው። እንደዛ ነው የምናውቃቸው። በእንደዚህ ነካ ነካ አድርገው እኔ ማንም ሰው አልነካውም። ቪዲዮን ተመልሳችሁ ብታዩት እንደዛ ነው ያየሁት የመሰለኝ በትክክለኛ ደግሞ የሆነውን ነገር ዛሬ ሰማነው። በቁዳች በእውነት ነው የምላችሁ፣ እነዚህ ወንድሞቻችን እንደዚህ አስተያየት የእያንዳንዳችን አስተያየት ቢያነቡና ያንንም ቢከተሉ የተሻለ ነው ብዬ ነው የማስበው። ለምን መሰላችሁ? አሁን የሆነ ነገር አፍንጫችን ላይ ቢሆን እኛ ማየት እንችላለን ሌላ ሰው ነው ማየት የሚችለው ስለዚህ እኛ ያን ጊዜ በቃ ከሁሉም ነገር እንትን ብለን ማትያስ ወጥመድ ነው ሌላ ነገር ፈልጎ ነው ብለን ነበር ይሄው በትክክል ሰማ ነው ያልነው ነገር ያልሰብነው ነገር እህት ወንድሞቼ እውነት ሆነ ግን አሁን ምንድን ነው የምለው እዚህ ጋር ማለት በቃ ዋናው መሰመር ያለበት ማቲያስን የረዳው ሰው አሁንም ከእነሱ ጋር አብሯል። አሁንም ከነ ልዑል ጋር ይሰራል፣ ከነ አቤል ጋር ይሰራል። አሁን እኔ የሚመስለኝ ያኛው ባለፈውም፣ ሁሌም እናገራለሁ፣ እናንተም ብላችኋል፣ ሲወጣ ሲወርድ የነበረው ልጅ እንደገና በአይነ ቁራኛ መታየት አለበት። ማቲያስ ደግሞ አውጥተው እንደገና ገርፈው ማስለፍለፍ መቻል አለባቸው። ማን ነው እሱን የረዳው? ገባችሁ የዚህን ልጅ ስም የሰጠ መችም አልገኝም ብሎ ነው እንጂ እነሱ ጋር ያለውን ሰው ግን አሳድፎ አልሰጠም ተመልከቱ ያፈለገው ሲገርፉት አሳድፎ አልሰጠም ማለት እስካሁንም ምንጭ ፍንጭ አላቸው ማለት ነው እነዚህ ሰዎች መከራቸውን የሚያሳያቸው ከጎናቸው ቁጭ አድርገው ሚያስ እንትን የሚሏቸው ናቸው እያንዳንዳቸው ጋር ሰው አላቸው ተመልከቱ አሹጋ እና አሹጋ ተመልከቱ። ያንን አሳልፎ የሰጠው ሳሚ አብሯቸው ሲሰራ የነበረው ነው። አሁን ዛሬ ራሱ ሳሚን ሊፈልጉ ሲሄዱ ሳሚ የለም ከቤት አሁንም አላቸው ሰው ነው የምላችሁ። እነዚህ ሰዎች እጃቸው ረጅም ነው እያሉን እየነገሩ ነው። ከጎናቸው ያለውን ሰው ማጣራት፣ እያንዳንዳቸው ማጣራት መቻል አለባቸው። የዚህን ጊዜ እህ ብሎ ዝም ከማለት ማን ነው ማን የነገረህ፣ ማፋጠጥ መቻል አለበት። ይህንን ሰው የተቀመጠውን ያኛውን ደግሞ አውጥቶ ከስከት ታስሮ ከሆነ አውጥቶ ማፋጠጥ መቻል አለበት ማን እንደሆነ። ይሄ ልጅ መውጣት አለበት። እኔ የምጠረጥረው ያ ልጅ ነው ላይ ታች ሲወርጥ ኮኦርዲኔት ሊያደርግ ፈልጎ ነው። ሌላም ሰው ካለ መውጣት አለበት እንዴ! አሁን ይሄን ራሱ ይሄንን ሰውዬ እዚህ ኢንፎርሜሽን የሰጣቸው ከነሱም ጋር ከነዚህም ጋር ከሁለቱም ጋር የሚሰራ ሰው ነው የሚመስል። ለምን አበበ እዚህ ጋር እንደሌለ ያውቃል። አበበ መምለጡን ሲያውቅ ነው ማንም ሰው የለም ብሎ እነዚህ ጋር የላካቸው። ምናልባት ከነሱ ጋር የሚሰራ ሊሆን ይችላል። ወንድሞች እባካችሁ አስተያየት ስጡ። አስተያየት ስጦ ይሄንን ልጅ ራሱ እህ ብሎ ዝም ከማለት ማን ነው ማን ነው ብሎ ማፋጠጥ መቻል አለበት። ለምን ይሄም አለበታ። ከመሀላቸው ነበረ ሪፖርት የደረሰው ላይ ይሄም ነበረ። ከሆስፒታል ሲወጣ አብሮት ይወጣ ያወጣው ይሄ ነው። ያው ሰምቷል። ለምን አላፋጠጠው? ማን ነው ንገሬ ለምን አላለውም? እህ ብሎ ዝም እንዴት ዝም ይላል? ወንድሞች በእርግጥ ነው ደክሟቸዋል። ብዙ ነገር ነው ያለባቸው። ያው በጣም እንግዲህ ተመልከቱ እኛ እንኳን እዚህ በርቀት ምንም ነገር ሳናደርግ እነሱን በማየት ብቻ እየተጨናነቅን ነው። እንግዲህ ተመልከቱ እነሱ ደግሞ ምን ምን አይነት ህይወት እንደሚኖሩ። ግን እንደ ሐሳብ ግን፣ እንደ አስተያየት ግን መስጠት መቻል አለብን። ይህን ሰው ይህ ብሎ ማለፍ የለበትም ነበር። አፋጦ ማን ነው ብሎ መያዝ መቻል ነበረበት። ለማንኛውም እስቲ እችን ደግሞ በጣም የገረመኝ ነገር ይችን ቪዲዮ ደግሞ አይተን ተመልሰን። ድርጅቱ ማለት ዛሬ አንደኛው ብራንች ብንገናኝ፣ ሌላ ጊዜ ደግሞ ሌላኛው ቦታ። ይሄ ትክክለኛ ቦታ የለውም። በጣም በየከተማው ማለት ይቻላል ሰፊ የሆነ ብራንች ነው ያለው። ሰፊ ብራንች አለው። ታዲያ እነዚህንም ለብራንቾች ትጠቁምኛለሽ። ምን ችግር አሉታል? ምን ሴቶችን ምትሰጨረች ለሞቅን ታቀርብለታለች? ከናቤ አዎ እንዴት ቆይ በምን አግባብ ማለት እሳቸው በሚያስፈልጋቸው ሰዓት ላይ ያሳውቁናል ከዛ በኋላ እዚህ ከሚመጡት ወጣቶች መካከል የሚፈልጉትን ሰው አቀርብላቸዋል ማለት ነው። ሴቶችን ልጅ አገረዶችን አዎ ቆይ ሴት አይደለሽ ምን በኩራት ታወራለሽ አሁን አንብለሽ ደረትሽን ነፍተሽ እ ይኸውልህ ይሄን ስራ እኔ ባልሰራው እንኳን ሌሎች ሰዎች መስራታቸው ማይቀር አረባክሽ እና ሌሎች ሰዎች መስራታቸው አይቀርም ብለሽ ታዲያ እንደዚህ አይነት ቆሻሻ ስራ ትሰራለሽ ንገረኝ እስኪ ሌላ ሰው የሚሰራውን ስራ እኔ ሰርቼው ብጠቀምበት ምን ችግር አለው ሴቶችን በመሸጥ ሴቶችን ለማይሆን ነገር እያግባቡ ማቅረብ ልክን ያንተ እንደምትለው ያን ያክል መጥፎ ነገር ነው ብዬ አላስ ረባክሽ ልጃገረዶችን ለሰውዬው አሳልፎ መጥፎ ነገር እንግዲህ እዚህ ቪዲዮ ላይ እንደሰማችሁት እቺ ሴት ከክፍለ ሀገር፣ የሚመጡ ልጆችን እንግዲህ ተመልከቱ። ከክፍለ ሀገር ሲያመጧቸው ሴቶችም ሆነ ወንዶቹ ስራ አለ ብለው ነው የሚመለምሏቸው። እንግዲህ ከዚህ በፊትም ሰምተናል ሲመጡ ልጆች ጥሬ ልጆችን ነው ምንም ነገር የማያውቁትን፣ በተቻለ መጠን ልጃገረዶችን በቃ ምንም ነገር የማያውቁትን ብላሉ። እንግዲህ ከዛ ይመጣሉ፣ እዚች ቤት ይገባሉ። መካዘን የተወሰነች ሁለት ሳምንት ሶስት ሳምንት ግፋ ቢል ወር ነው የሚቀመጡት፣ እንደተናገረችው ሲያስፈልጋቸው ደግሞ ይሄዳሉ፣ ሰውዬው ጋር ይጫወቱባቸዋል። እኔም ምንድን የገረመኝ ያቺ መናጢ ዶክተር ለአቤል ምን ብለዋለች? ወንዶችን ስታመክን ስታበላሽ፣ እንደዛ ስታደርግ ለምን እንደዚህ ታደርግያለች ሲላት፣ እኔ ባላደርገው ሌላው ያደርገዋል። ይችም ዛሬ ደገመችልን፣ እኔ ባላደርገው እኔ ባልሰራው ሌላው ይሰራዋል። ውድድር ነው የያዙት እነዚህ ወንጀለኞች። ተመልከቱ፣ ሰይጣን ሰይጣን በሰይጣን ስለሚኖሩ ከሰይጣን ጋር ስለአይምሯቸው ሰይጣን የለበሰ ስለሆነ ወንጀሉን ወንጀል ብሎ አያዩት፣ ወንጀሉን ለአይምሯቸው ወንጀል ነው አይላቸው። እንደሰማችኋት ነው፣ ለእሷ ምን አለበት ነው ያለው። አንድ ሴት ልጅ ከሀገሯ ስትመጣ ወይ ቤተሰቦቿን፣ እናቷን፣ አባቷን፣ እህት ወንድሞቿን ልትረዳ ከክፍለ ሀገር ተነጥቃ ስትመጣ ከቤተሰቦቿ ለቤተቤተሰቦቿን ወደኋላ በማስታወስ ነው ቤተሰቦቿን ለመርዳት ነው። እዚህ ግን ባልፈለጉት ነገር ተገደው ወደ ሰይጣን እንዲያምኑ፣ በዛ ላይ ደግሞ ገላቸውን ይጫወቱባቸው። ተመልከቱ እችን ልጅ አንድ በአንድ ሴት እንደዚህ የምትጨከም ጨካኝ ምን ትላቸኋላቸው? እነዚህ ምንድነው እኔ የገረመኝ ምኑ መሰላቸው? ምንም ስላልመሰላት መሰላት፣ ነውር ነው የሚለውን ነገር ነውር እንዳልሆነ ነው የተናገረችው። ይሄ ነገር ምንም ማለት አይደለም። ያቺ ልጅ እኮ ሳትፈልግ ነው የምትሄደው። ልጆቹን ቁርስ ምሳራት አድርገዋቸዋል ማለት ነው። ውክልና ሰጪ ከወይ አቤል እናት እኮ ነው፣ ስም እኮ ያለ ከወይ አቤል እናት እኮ ነው። እስካሁን ፍጌ ፈለግናቸው ያለ ያሉት ድርጅቶች ስም እስካሁንም በጣም ማስጀበቅ ከፈለክ እዚሁ ቅርብ ነው ያለው። ለጣራለ ይችላል ማለት ቆይ የዚህ ላይ ድርጅት ወካይ የአቤል እናት ናት። ሰው በመጨረሻ እንግዲህ እንዳያችሁት በጣም አስደንጋጭ የሆነ ነገር በአቤል እናት ውክልና የተሰጣው ወረቀት እንግዲህ ተመልከቱ። ትዝ ይላችሁ እንደሆነ የአቤል እናት ከዚህ በፊት ጠፍተው ነበር ታግተው ነበር። እንግዲህ በዛን ሰዓት እንግዲህ አስፈርመዋቸዋል ማለት ነው። የሆነ ነገር አድርገው አስፈርመዋቸዋል ማለት ነው። እኒ ሴትዮ ካለ በዛ ይህን የእሳቸውን የእሳቸው ሙሉ ስምና ፊርማ እንዴት ሊያገኙ ቻሉ? እንዴት ውክልና ሊሰጡ ቻሉ? እኔ በቃ ነገ የዚህን ሰውዬ መጥቶ መጨረሻውን መስማት በጣም ጓጉቻለ። በእውነት ነው ምላችሁ የአቤል እናት እንደዚህ ወንጀል ውስጥ ያስገቧቸው እንግዲህ በዛን ወቅት ነው ብዬ ነው የማስበው። እነዚህ ሰዎች ተመልከቱ ምን ያክል እንደሚሄዱ አሁን እንግዲህ የፈጣሪ ስራ ተመልኩ ባያጋልጣቸው ምን እንደሚያደርጉ እንግዲህ እሱ ይወቅ። ወንድሞች በጣም በጣም ነው ለወንድሞቻችን ጸሎት የሚያስፈልጋቸው። ከእነሱ አርፎ እንግዲህ ወደ ቤተሰቦቻቸው እየሄዱ ነው። ተመልከቱ አሁን እንግዲህ ይህንን ፊርማ ያደረጉት ያኔ በታገቱበት ሰዓት ነው ማለት ነው ይሄ ነገር የሆነው እንጂ በትክክለኛ እናትየዋ እንደማይፈርሙላቸው እናውቃለን። ይሄ ነገር ወይ ደሞ በአሰርቀዋቸው አላቅም ብቻ መጨረሻውን አፍቆኛል። ለዚህ ነገር እህት ወንድሞቼ ይሄን ነገር መስማት ምን ነገር ጓጉቻለሁ። እህት ወንድሞቼ እኔ በእውነት ነው የምላችሁ እኔ ስጋት አለኝ ለልዑልም፣ ለአቤልም፣ ለሁሎችም። ለምን እነዚህ አብረዋቸው ተመልከቱ እንግዲህ አሹን እንኳን ይሄን ያክል ከፍለው እሱን ለማስገደል ካሰቡ አብሯቸው ያልተባበራቸውን አብረዋቸው ላሉትማ እዛ የሚያግዟቸውንማ ዞሮ ዞሮ መጋለጣችን አይቀርም ብለው በፍራቻ ያው በገንዘብ ብዛት አንድ ነገር እንዳያደርጓቸው ካልተጋለጡ አብረዋቸው ተቀምጠው እነሱ እንዳያጠቋቸው ብዬ እፈራለሁ። በእውነት ነው ብላቸው። የልዑል ሕይወት እኔ ያሰጋኛል። እነዚህን ሰዎች ካላወጣና ከጎኑ ያሉትን ካለ በቁጥጥር ስር ካላደረገ ለእሱ ሕይወት ራሱ ያሰጋሉ። ለነዚህ ሰዎች የሚተባበሯቸው ለእሱ ያሰጋሉ ብዬ ነው የማስበው። እናንተ ምን ትላላችሁ በዚህ ጉዳይ? ለማንኛውም ቅት ወንድሞቼ ስላዳመጣችሁኝ አመሰግናለሁኝ። ቅርታ አበዛውባችሁ። በሌላ ቪዲዮ እስከምንገናኝ ለዛሬ በዚህ እሰናበታችኋለሁ። ባይ